አብሯቸው ሲሄድ ምንድን ነው እያወራችሁት ያላችሁት? አላቸው። ምንድን ነው እየተነጋገራችሁት ያላችሁት? ምንድን ነው ምሰማው? አለ። ማ ራሱ እኮ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። እነሱም ዞር አሉና፣ የት ታደረጉት? አንተኑ ነግዳ አለ ኢየሩሳሌም አሉት። አንተኑ ነግዳ አለ ኢየሩሳሌም አንተ ለኢየሩሳሌም እንግዳ ነ ሆይ፣ በኢየሩሳሌም የተደረገውን በኢየሩሳሌም የተፈጸመውን ሰሞኑን የሆነውን ነገር አታስብም ወይ? አልሰማህም ወይ? ዘነጋ ሆይ ነው ወይንስ እኛ ልታደርቅ ነው? አልሰማህም ከየትን የመጣኸው አሉት። ምንድን ነው አላቸው። ምንድን ነው ስላቸው ጥሩ መምህር ነበረ ጥሩ ነቢይ ነበረ እስራኤልን ይቤዣል ብለን የምንጠብቀው ተስፋ የጣልንበት ነበረ እንሳ ታዲያ ምን ሆነ ታዲያ እነሆ ክፉዎች አይሁድ ክፉዎች ይዘው ደብድበው ሰቅለው ገደሉት ቀበሩት እንሳ ተቀበራሉት እንሳ ተቀብሯል ከዛ በላይ አልቀጠሉ፣ ከዛ በላይ አልጨምሩ። ከዛን በኋላ ክርስቶስ ኢየሱስ በስጋዊው ዘመን በምድር ሲኖር ሲመላለስ ያስተማራቸውን እነሆ ደግሞ ይነግራቸው ነበረ። ታዲያ ስለዛ ሰውዬ እንዲህ እንዲህ እንዲህ እንዲህ እንዲህ እንዲህ እያለ ሲነግራቸው አእምሯቸው ተይዞባቸው ነበር። ምንም አያስተውሉም ነበረ። የተማሩትን ደግሞ ሲደግምላቸው ምንም አላሰቡትም ነበረ። ነገር ግን ቀኑ እየመሸ እየመሸ ሄደ። እነሱም ምን አሉት? እባክህን ከእኛ ጋር አደር እና ከእኛ ጋር አደር፣ ቀኑ መሽቷል። ወዴት ነው የምትሄደው? እንደገና ደግሞ ብቻህን ነው አሉት። አይ አላችሁ፣ እሺ ብሎ አብሯቸው ሊያድር ገባ። ምን ሊል አብሯቸው ሊያድር ገባ? የእግዚአብሔር ቤተሰቦች አብሯቸው ሊያድር ከገባ በኋላ እነሆ ምግብ አቀረቡ ይላል። ምግብ አቀረቡና እንግዳ ብላ እስኪ ቆርሰ ስጠን፣ እንደ አካባቢው ባህል እንግዳ ሳለ እንግዳ ቆርሶ ዋርቆ ይሰጣልና እስኪ ቆርሰ ስጠን አሉት። ከማን ጋራ እንደሆኑ አላወቁትም። የሚገርማችሁ አንዳንድ ጊዜ እኔና እናንተም አናውቀውም ከማን ጋራ እንደምንሆን ከእግዚአብሔር ጋር ነና ኃጢአት ስሰራ ከእግዚአብሔር ጋር እንደሆን ካትርሳ ጽድቅም ስሰራ ከእግዚአብሔር ጋር እንደሆን ካትርሳ ጽድቅም ስሰሪ ከእግዚአብሔር ጋር እንደሆን ሻትርሺ ኃጢአት ስሰሪም ከእግዚአብሔር ጋር እንደሆን ሻትርሺ። አትርሱ፣ እግዚአብሔር የምታደርጉትን ሁሉ እግዚአብሔር ይመለከታል፣ ያያል፣ በምላት ያያል። እንዳትሞኙ ቤት ዘግታችሁ ጨለማተን ተረሳችሁ የምትሠሩትን ኃጢአት ያያል። የምታስቡትን ያ ያለ እግዚአብሔር ቤተሰቦች፣ እግዚአብሔር በየትም አለ? በዓለም ምሉ ነው እግዚአብሔር። በየት ምሉ ነው አልኳችሁ? እግዚአብሔር በዓለም ምሉ ነው። እግዚአብሔር የሌለበት ስፍራ የለም። በሁሉም ዘንድ አለ እግዚአብሔር። እግዚአብሔር በሁሉ አለ። ስለዚህ አብሯቸው ገባ፣ አብሯቸው ገባ። እንጀራ ቀረቡለት ባርኮ ሰጣቸው ያንን ባርኮ የሰጣቸውን እንጀራ እነሆ ሲቀምሱት እነሆ ሲበሉት ምናቸው ተከፈተ አይናቸው ተከፈተ ምናቸው አይናቸው ተከፈተ የእግዚአብሔር ቤተሰቦች ከዛን በኋላ እሱ መሆኑን አወቁ ከዛም በኋላ ተሰወረባቸው እንዲህ አሉ ሲነግረን ቃሉን ሲያሰማን ልባችን ይቃጠልብን ነበረ። ለካ እርሱ ነው አሉ ለካ እርሱ ነው። እስከዛን ድረስ አበባቸው ሲሄድ ድምፁን እየሰሙት መለስ ብለው እያዩት እነሆ እያስተማራቸው የነገራቸውን እየደገመላቸው ሲሄዱ ምንም ምንም ምንም ምንም ምን አላወቁም። ምንም ምንም ምንም ውስጣቸው ምንም ትዝ አላለም። አንድ ጊዜ ተሸፍኗል። እግዚአብሔር ቤተሰቦች ግን ባርኮ ሲሰጣቸው ያ የተሸፈነው አይናቸው፣ ውስጣዊ አይናቸው፣ የልባቸው አይን ምን ሆነ? እነሆ ተከፈተ። ከዛን በኋላ አወቁት፣ አወቁት። ልባችን ይቃጠልብን ነበረ፣ ልባችን ይላወስብን ነበረ። ለካ እርሱ ነው አሉ። የሚገርማችሁ ይህንን ካወቁ በኋላ እቤታቸው አላደሩም፣ ተነሱ ዱላቸውን ይዘው በጨለማ ወደዛ ወደ መጡበት ኢየሩሳሌም ስልሳ ምዕራፍ ወደሚያህል ወደሚርቅ ወደዛ ወደ ኢየሩሳሌም ተመለሱ። እንግዲህ ሲጓዙ ስልሳ ምዕራፍ ያህል መጥተዋል። ወደ ቤታቸው ወደ ቤታቸው ሲመጡ ነው ክርስቶስ ኢየሱስ የድንግል ማርያም ልጅ ከተነሳ በኋላ እንሆ አብሯቸው ሄዶ ራሱን ከገለጠላቸው ከቤት ከገባ በኋላ ራሱን ከገለጠላቸውና እነ ከተሰወራቸው በኋላ እንደገና ተመልሰው ወዴት ተመለሱ? ወደ ኢየሩሳሌም ተመለሱ። ለምን? ለምን ወደ ኢየሩሳሌም ወደ ወንድሞቻቸው ወደ ሐዋርያት ተመለሱ? ሐዋርያት ቤታቸውን ዘግተው እነሆ ስለሆነው ነገር አዝነው በፍርሃት ውስጥ ተውጠው አይሁድም ፈርተው በዝግ ቤት ውስጥ እያሉ እኒህ ሁለት ሰዎች በጨለማ ሌሊት እየተደናቀፉ እንቅፋት እየመታቸው አውሬው እያስፈራራቸው ጨለማው እያዳፋቸው መጡ። ወደ ወንድሞቻቸው ወደ ሐዋርያት ሲመጡ ቤታቸውን ዘግተው ይወያያሉ፣ ቤታቸውን ዘግተው ያወራሉ። እነሆ አንኳኩ አንኳኩ። ከዛን ከፈቱላቸው፣ በመካከላቸው ቆሙና እናንተ አሉ። ክርስቶስ ተነስተዋል። እንዴት አሏቸው? አይ ክርስቶስ ተነስተዋል። እነሆ ዛሬ ያገኘነው ነው። አብሮን ነበረ። ሴቶችም ተነስተዋል ብለው አስገርመውናል። እንደነገሩን ሴቶች እንደነገሩን እውነት ነው። ተረጋግጧል ተነስተዋል አሉ። ሴቶች መጥተው ነገሯቸው ነበር። አላመኗቸው ነበር። እንኛ ያዩት እነ መግደላዊት ማርያም መጥተው ነገሯቸው ነበር። ስለዚህ ሴቶቹ ሲነግሩን አስገረሙን። አሁን ነገር ግን ያ እውነት ኖሯል። አብሮን ሄደ፣ አብሮን ተጓዘ፣ አብሮን ከቤት ገባ። ከዛን በኋላ ምግብ አቀረብን። ከዛን ምግቡን ባርኮ ሲሰጠን ዓይናችን ተከፈተ። ከዛን በኋላ ተሰወረን። አሉና ይሄንን እየተረኩላቸው እየነገሩ እየነገሯቸው ሳለ ክርስቶስ ኢየሱስ እንደተዘጋ በዝግ ቤት ውስጥ ሰላም ለእናንተ ይሆናልና በተዘጋው ቤት ውስጥ ተገለጠላቸዋ። ሁለተኛው ሰላም ለእናንተ ይሆናል። ሁሉም ደነገጡ፣ ፈሩ። አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። እኔ ነኝ፣ አትፍሩ፣ ይሁላችሁ፣ እኔ ነኝ ይሄው ችንካሩ በዚህ የገባው፣ ይሄው ችንካሩ በዚህ የገባው፣ ይሄው ችንካሩ በዚህ የገባው፣ ይሄው የተወጋሁት ጎኔ። መንፈስ ግን እንዲህ አካል የለውም፣ መንፈስ ቢሆን እንዲህ አይወጋም አይደማም። እኔ ነኝ አላቸው። ማነኝ አላቸው? እኔ ነኝ አይዟችሁ፣ አትፍሩ፣ አትፍሩ። አዎ አትፍሩ፣ ተነስቻለሁ፣ ተነስቻለሁ፣ የተናገርኩት እውነት ነው አለና ትንሣኤውን ነገራቸው። እግዚአብሔር ቤተሰቦች፣ እነሆ አስቀድመው መላእክት ለሴቶች ነግረዋቸው ነበር። ሴቶች ሄደው ደግሞ ለሐዋርያት ነግረው ነበረ። ሐዋርያትም ግራ ተገባብተው እነሆ የሐዋርያትን ዱላ፣ የሐዋርያትን ድብድብ፣ የሐዋርያትን እነሆ ግድያ ፈርተው ሁሉም ወደየጎሬው እየተበታተነ ነበረ። አሁን ግን ራሱ መጣና ነገራቸው። መጣና አረጋገጠላቸው እግዚአብሔር ቤተሰቦች። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እስከ አርባኛው ቀን ድረስ ለሐዋርያት በተለያየ መልኩ በተለያየ ጊዜ በተለያየ ሰዓት እየተገለጠላቸው ራሱን ሲያሳያቸው፣ ሲያጽናናቸው፣ ራሱን ሲያስተዋውቃቸው እንመለከታለን። እግዚአብሔር ቤተሰቦች ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተነሳው እኔንና እናንተን ሊያነሳን እኔና እናንተን ሞተን በስብሰን ተቀብረን እንደማንቀር ሲያረጋግጥልን ክርስቶስ ኢየሱስ የድንግል ማርያም ልጅ እነሆ በክብር ተነስቷል። በክብርም ያርጋል አርጓል። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ፣ ምናልባት በዚህ ሚዲያ ማገልገል ያለብኝን ያህል እያገለገልኳችሁ አይደለም። ያው እንግዲህ ቻናሉም እየተንቀሳቀሰ አይደለም ማለት ይቻላል። ቻናሉም እየተንቀሳቀሰ አይደለም። እንግዲህ ችግሩ ከማን ነው አይታወቅም። ግን እኔም እንደ አቅሚ ያቅሚን ያህል ለማስተማር እሞክራለሁ፣ ለማገልገል ሞክራለሁ። እንግዲህ ብዙ ያልተሟሉ ነገሮች አሉ። እንግዲህ አሟልቼ ከዚህ በተሻለ መልኩ ለእናንተ የእግዚአብሔርን ቃል ለማካፈል ለማዳረስ ከአሁን በኋላ ተግቼ እሰራለሁ። ምናልባት ከእናንተ የሚጠበቀውን ደግሞ እንድትሰሩ በዚህ አጋጣሚ መልእክቴን አስተላልፋለሁ። ምናልባት ከእናንተ የሚጠበቀውን ስላችሁ የማቴሪያል ምን አይደለም ቻናሉ የሚያድግበትን ነገር ያንዳንዳችሁን ብዶ የምታየው ሁሉ እንዲያው ያንዳንዳችሁ አስተዋጽኦ እንድታደርጉ ነው። እንዴት ነው የሚያድገው? ያንዳንዳችን ሰብስክራይብ የሚደረግበትን ነገር እንድታመቻችሁ። እኔ ማቴሪያል አይደለም የምጠይቃችሁ ስልክ አይደለም ጠይቃችሁ። ካሜራ አይደለም ጠይቃችሁ። ችግር የለም የዚህ ችግር የለብኝም። የዚህ ችግር የለብኝም። የጊዜ ችግር ነው ያለብኝ እንጂ ይህንን እንደ ሌሎቹ በደንብ አድርጌ አቀናብሬ ሰራተኛ ቀጥሬ ይሄንን ቃል እግዚአብሔር ወደ እናንተ ለመላክ አይከብደኝም። አይከብደኝም በእውነቱ ስነግራችሁ። ደግሞም የተባረኩ ልጆች አሉ። የተባረኩ ተማሪዎች አሉ። በዚህ ዙሪያ ላይ የሚራዱ አሉ፣ ሳልጠይቃችሁ ዳታ የሚሞሉ ስልክ የሚገዙ አሉ። እውነትም እነግራችሁ እውነትም እነግራችሁ፣ ምንም የሚቸግረኝ የለም ምንም የሚቸግር የለም። በነገራችን ላይ በደንብ አድርገን ካገለገልናችሁ እኮ እናንተ ዋጋችንን አታሳጡንም እኛ አልታመን እያልን ገንዘብ ተኮር አገልግሎት እያገለገልን ነው እንጂ እግዚአብሔር በሚያውቀው እኛ እናንተን በደንብ አድርገን በቅን ካገለገልናችሁ እናንተ ዋጋችንን ትከፍላላችሁ። ዋጋችን በላይ በሰማይ ነው። ግን የተቃወም ነፍስ ዘንበለ ስጋ ይላልና የስጋችንን ታደርጋላችሁ እናንተ። እኛም ደግሞ ብዙም በእንደዚህ አይነቱ ላይ ትኩረት አናደርግም። እግዚአብሔር የተመሰገነ ይሁን እና የራሳችንን ስራ ስለምንሰራ ራሴን ወክዬ የራሴን ስራ ስለምንሰራ እግዚአብሔር የተመሰገነ ይሁን። ይሄ አይጎለኝም። ግን የጊዜ ችግር ነው። እንደገናም ቻናሉ ያው እንደምታውቁት ቪዲዮ ተቀርጾ ሰራተኛ ተቀጥሮ ነው እንግዲህ ኤዲት የሚያደርግ የሚቀርጽ ነው አለ እንግዲህ፣ ያ ያን ተደርጎ ሰራተኛ ተቀጥሮ እይታው ትንሽ ነው የሚሆነው። ለምንድን ነው? ሰብስክራይቡም ትንሽ ስለሆነ ነው። ሰብስክራይቡም ትንሽ ስለሆነ ነው። ምናልባት ይህንን ቪዲዮ የምትመለከቱ ቅል ልብ ያላችሁ ሰዎች ወይ ትኖር አላችሁ ይሄንን ቃሌን የሚደግፍ ብዙ ሰዎች አይደግፉ። ለምን ሰብስክራይብ አድርጉ ትላለህ? ሰው በገዛ ፈቃዱ ፈልጎ ሰብስክራይብ ሲያደርግ ነው እንጂ የሚሉ ሰዎች አሉ። ግን ቻናሉ ካላደገ የኔም የአገልግሎት ክንውኔ እየሰፋልኝ አይደለም ነው፣ እየሰፋልኝ አይደለም። ምናልባት ትንሽ ሰው ከማስተማርና ብዙ ሰው ከማስተማር የትኛው ነው እኔም ብዙ ሰው እያስተማርኩ ነው ብል እያልኩ እንድተጋ ነው እንጂ፣ አንዲት ነፍስም መቶ ነፍስም ማስተማር አንድ አይነት ነው፣ ግን ብዙ ሰው ማስተማርና ጥቂት ሰው ማስተማር ይለያያል፣ እላቸው። እኔም በደንብ አድርጌ ተግቼ ሰራተኛ ቀጥሬ ቪዲዮ ቀራጭና ኢዲት አድራጊ ጥርት ያለ አገልግሎት ወደ እናንተ እንዲመጣ ለማድረግ ሰብስክራይብ መደረግ አለበት። ሰብስክራይብ መጠረግ አለበት ምናልባት በቴክስት ውስጥ እስኪ ታስታውቁኛላችሁ እስኪ የአዲስ ዓመት ይቅርታ የትንሣኤ ስጦታ ብላችሁ የትንሣኤ ስጦታ አስር አስር ሰው ሰብስክራይብ እንድታስደረጉልኝ ይህን ሰብስክራይብ አድርጉ የሚለውን ቃል ብዙዎች አይወዱትም እናንተ መምህራን እንደዚህ አትበሉ ሰው በገዛ ፈቃዱ ሰብስክራይብ ሲያደርግ ነው እንጂ ይላሉ ነው ግን ካላደገስ ቻናሉ ካላደገስ ቻናሉ ይሄ ቻናል ወደ አራት ዓመት ይሆናል ግን ስንት ላይ ነው ያለው ስለዚህ አሁንም የትንሣኤን በዓል በማስመልከት አስር አስር ሰው ሰብስክራይብ እንድታደርጉ በእግዚአብሔር ስም እንድታስደርጉልኝ፣ በእግዚአብሔር ስም እጠይቃለሁ። ምናልባት በቴክስት ታስታውቁኛላችሁ፣ ያስደረጋችሁ ስንት ሰው ሰብስክራይብ እንዳስደረጋችሁ በቴክስት ታሳውቁኛላችሁ። ስለዚህ ይህን ቻናል አብረን እናሳድገው፣ ብዙ ነፍሳት ይለወጡበት። በቲክቶክም ትምህርት ታስተምራለሁ፣ ግን በዚህ በዩቱብ ቢሆን የተሻለ ይሆናል። ለምን በዩቱብ የተለቀቀው የተጫነው የዛሬ ሁለት ዓመት ሶስት ዓመትም ሊታይ ስለሚችል በዩቱቡ ጠንክረን እናገልግል። እኔ ብቻ ነው የማገለግለው አይደለውም፣ እናንተም ጭምር ናችሁ። ምን በማድረግ? ሼር በማድረግ ላይክ በማድረግ ለሌላው በማዳረስ ቻናሉ እንዲያድግ በማድረግ ስለዚህ እያንዳንዳችሁ ኃላፊነታችሁን ተወጡ። ደግሞም ለእናንተ የቀላል ነው። በየ አካባቢያችሁ ሽር አስደረጋችሁ የመጋቢ የሚስጥር መምህር ቀሲስ እስጢፋኖስ ኃይሉ መርከብ ሚዲያ ዩቲዩብ ነውና እባካችሁ ሰብስክራይብ አድርጎ ተጠቀሙበት አላችሁ ለሌላውም ሽር አድርጉ ብትሉ ማንም ሰው እምቢ የሚላችሁ አይኖርም። የተወደዳችሁና የተከበራችሁ ኦርቶዶክሳውያን በድጋሜ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ተንሣኤው በሰላም አደረሳቸው፣ አደረሰ። እሱ ተነስቷል። መጀመሪያ መላእክት ተናግረዋል፣ አብስረዋል። ሴቶቹም ሄደው ለሐዋርያት ተናግረዋል። ከዛን በኋላ ራሱ ተናግረዋል። ስለዚህ እሱ እንደተነሳ እኛ የምንነሳለን። እኛ የምንነሳባቸው ብዙ ተንሣኤዎች አሉ። እሱን ደግሞ ለብቻው እመጣበታለሁ። እኔና እናንተ የምንነሳባቸው ብዙ ተንሣኤዎች አሉ። ለመጨረሻውና ለዋነኛው ትንሣኤ የሚያበቃን ትንሣኤ ብዙ ትንሣኤዎች አሉ። ለእሱ ተመልሼ እመጣለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። የሁላችሁንም መጨረሻ የሁላችንንም መጨረሻ እግዚአብሔር ያሳምርልን። ተባረኩ፣ ቡሩካን ሁኑ። መልካም በዓል ይሁንላችሁ።